ከዩቲብ ላይ ከፈሬ ጋር የተለያዩ እንግዲህ ቪዲዮዎችን እየሰራች ነበረ። ስለዚህ እኛም ደግሞ ከዚህ ስሜት ትናንትና ደግሞ ከነበርሽበት አለ ትናንት መቶ ፈሪ ካደረገው ነገር አንፃር የማይሆን ስሜት ውስጥ ነሽ ብዬ ስላሰብኩኝ ያው ዛሬ ከዛ ስሜት እንድትወጪ አለ አይደለ። አሁን ዛሬ በምን ፈታ ባደርግሽ ደስ ይልሻል? እስቲ አንቺ ፍላጎት ካለሽ ማለት ነው። የማይመጣ ነገር የለም። ምረጪ። ፎቶ አንሳሽ ወይስ ቪዲዮ ላሰራሽ ወይስ ምንድን ነው ወይስ መጫወት ነው? ፈልጊ። መሮጥ ነው መጫወት። እዚህ መጫወት አይቻልም፣ ሰው አለ የራሳቸው ደስ ይለኛል። ማለት ውስጤ በጣም የሆነ የሆነ ስሜት እየተሰማኝ ነው፣ የሆነ የሚጨንቅ ነገር። አሁን ግን እዚህ መሀል ላይ ስለሆነ ሰውጭ ብዙ ስላለ፣ ሌላ በቃ አለ ራስሽን ሊያዝናናሽ የሚችል ነገር አለ። ምንም ነገር ሲያይዝሽ በቃ ፏ እንደዚ ነው የሚፈልገው እና እንደዛ ቪዲዮ እንሰራለን ማለት ነው። ያው ሰላም ሰላም፣ ውድ የተከበራችሁ የዩቲዩብ ቻናል ቤተሰቦቼ ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ። ያው እንደሚታወቀው ካዮ ዩቲዩብ ቻናል ላይ የሚሰሩት ፈሬና ሀና ተጣልተዋል። እንግዲህ ያው በዛ ምክንያት ሀና ታማ፣ ትናንትና የማይሆን ችግር ተፈጥሮ ነበረ ቪዲዮ ላይ። ያው ዛሬ እስቲ ሀናን ያው ከዚህ ስሜት ውስጥ እንድትወጣ አሁን ደውልላታለሁ። እዚህ ጠርች ያው ፈታ ላደርጋት ነው ማለት ነው አብረ እንደውለን ሀኒቾን እንጠራት። ና እዚህ ያው ያንን ችግር እንድትረሳው እናደርጋታለን ማለት ነው። እና አዎ እደውልላታለሁ። ኦ ሀኒቾ አከም ነገያ እዚህ ጀርተው ባንንጆ በቃ በቃ ስፓልቲ ሃሪያ ብራ አይሽ ደፊጋ ሲኔ ጉጅራን ቶሪና ኮባክያን አባዱ ጅራ አሽ አይ አይ አሽ ያው እንግዲህ ፋሚሊዎች እንዳያችሁት ለሃና ደውዬ እላታለሁ ማለት ነው። ሀና ያው እንደነገርኳችሁ ትንሽ ታማ በፈረኝ ምክንያት ማለት ነው ተኝታ ነበረ። ስለዚህ ዛሬ ስቲ ከዛ ስሜት እንድትወጣ እናደርጋታለን። እዚህ እንጠራታለን። ከዛ በኋላ እዚህ አምጥቼ ያው ፈሬንም እንድትረሳው ከዛ ስሜትም እንድትወጣ አብረን እናደርጋታለን ማለት ነው። እዚህ ስትመጣ እንግዲህ ወይ ፎቶ ወይ ቪዲዮ አሰራታለሁ ማለት ነው። ያው ቆንጆ ቆንጆ ፎቶ አሰራታለሁ፣ ቆንጆ ቆንጆ ቪዲዮ አሰራታለሁ። ያው እሱን ልትረሳበት የምትችልበት ማለት ነው። ያንን ስሜት አላርለ ልተው የምትችልበትን እንትን ቪዲዮ ነው ማሰራት ማለት ነው። ያው እስክትመጣ እንጠብቃታለን ፋሚሊዎቼ ከዛ በኋላ ከመጣች በኋላ እንትን እናደርጋለን ማለት ነው። ያው ፋሚሊዎቼ መታለች ማለት ነው። ሀኒቾ ቶሎ ቶሎ ተራማጃ። እንዴ ለምን ፈገግ እያለች ነው? ካሁኑ ፈገግ እያለች ነው። ረስተዋለች ችግሯን በሙሉ ማለት ነው። አ ለምን እንደጠራዎች አተቂ ስሜት ውስጥ ነሽ ያለው። ስለዚህ እኛም ደግሞ ከዚህ ስሜት ትናንትና ደግሞ ከነበርሽበት አለ ትናንት መቶ ፈሪ ካደረገው ነገር አንጻር ማይሆን ስሜት ውስጥ ነች ብዬ ስላሰብኩኝ ዛሬ ከእዛ ስሜት እንድትወጪ አለ አይደለ ራስሽን እንድታዝናኚ ነው የጠሯሽ። እና ለዛ ያው ሁሉ ነገር መርሳት አለብሽ። ገባሻ? የተደረገው ነገር ተደርጓል እና ሌላ ሰው ቤት ደግሞ ሌላ ሰው ይመጣል። ይሄን ትናንትም እህትሽ ደጋግማ ነግራሻለች። ስለዚህ አንቺም ገና ብዙ እድል ያለሽ ሰው ነሽ። ያው ያንን ነገር ሁላ ከዚህ በኋላ ከዚህ ቀን ጀምሮ ማለት ነው መርሳት አለብሽ ብዬ ስላሰብኩኝ ያው ያንን ስሜት እንድታጠፊ ነው የመጣው የጠራሽ። እና አሁን ዛሬ በምን ፈታ ባደርግሽ ደስ ይልሻል? እስቲ አንቺ ፍላጎት ካለሽ ማለት ነው፣ የማይመጣ ነገር የለም። ምረጭ፣ ፎቶ ላንሳሽ ወይስ ቪዲዮ ላሰራሽ? ወይስ ምንድን ነው የምፈልጊው? ወይስ መጫወት ነው የምፈልጊው? መሮጥ ነው መጫወት። እዚህ መጫወት አይቻልም፣ ሰው አለ የራሳቸው ደስ ይለኛል። ማለት ውስጤ በጣም የሆነ የሆነ ስሜት እየተሰማኝ ነው፣ የሆነ የሚጨንቅ ነገር። አሁን ግን እዚህ መሀል ላይ ስለሆነ ሰውጭ ብዙ ስላለ ሌላ በቃ እራስሽን ሊያዝናናሽ የሚችል ነገር አለ። ምንም ነገር ሲያይዝሽ በቃ እንደቴ ነው የሚፈልገው፣ እና እንደዛ ቪዲዮ እንሰራለን ማለት ነው። ያው እንደነገርኳቸው ነው ፋሚሊ ያው ሀናን ከዚህ ድብርት ለማስወጣት ማናደርገው ጥረት የለም። ና ያው እናንተም ታጉዙናላችሁ ብለን እናስባለን። ያው ከዚህ በኋላ በዚሁ እየሰራን እያዝናናዎች ያው እስክ ተውጪ ድረስ እኔ ከጎንሽ መሆን ይሆናል ማለት ነው። እሺ ደስ ይለኛል። ግድ ነው። እሺ አሁን እንግዲህ ያው ሙዚቃ ነው፣ ፎቶ ነው፣ ቪዲዮ ያልሽኝ፣ ዲዮ ያ ሙዚቃ ነው ሰሪ መርጠሻል። ሙዚቃ በቃ ሙዚቃ ምረጭና ከዛ በኋላ አሁን አሰራሻለሁ ማለት ነው። ስንት መቶ ነው? 50 ቪዲዮ መቶ ይቻላል። መቶ ሀምሳ ካልሽ ይቻላል። እስኪመሽ ማሽ እዚህ አንቺን ነው መቀርጽሽ። ቤተሰቦቼን አልተዋወቅሻቸውም እና ያው ሃኒቾ እኔ ተናግር ያለው ብዙ ጊዜ ከዩቲዩብ ላይ ከፈሬጋ የተለያዩ እንግዲህ ቪዲዮችን እየሰራሽ ነበረ። ስሙን እዚህ ጋር አትጥራ። ስም ስም ማለት ነው ከዩቲዩብ ብቻ ማለት ነው። በቃ በዩቲዩብ እንግዲህ ስትሰራ የነበረች ዛሬ ግን ያው ከኛ ጋር እየሰራች ነው ማለት ነው። ከዚህ በኋላ አብረን እንቀጥላለን። ከዛ በኋላ የራሷን ከፍትላታለሁ። ከዚህ በኋላ አንቺም ራስሽ እንችለሽ እንትን እንድትይ ማለት ነው፣ በራስሽ እንድትንቀሳቀሽ። ምክንያቱም ሰው ላይ መደገፍ ያው አይተሸዋል መጨረሻውን። ስለዚህ በራስሽ ግዴታ ትመጫለሽ፣ በራስሽ ትሰሪያለሽ፣ ያው በራስሽ ብትለውጭ ይሻልሻል። እና እንደዛ እናደርጋለን። ያው ማታቋት ካላችሁ አና ትባላለች ያው ከካዮም የመጣ ሊኖር ይችላል። ሰው ተናፉ። እሺ፣ ለዛም ብቻ በደንብ አርግታችሁ፣ ሰብስክራይብ ያላደርጋችሁ ሰዎች ሰብስክራይብ አድርጉ። ያው ፋሚሊ ሆኖንላችኋለን ከኛ ጋራ። ያው ከዚህ በኋላ ሀና ማግኘት የምፈልጉ ሰዎች ካላቸው አብረን ተያይዘን የምንቀጥል ይሆናል። ፈሬን ጥለም ማለት ነው እና እንደዛ ነው። አንቺ ሙዚቃውን ምረጪ፣ ቪዲዮን እንሰራለን አቡ ማሜቶ ተውኝ እባክህ በዚህ ሰዓት ምንም ቪዲዮ ምናምን ለመስራት ሙዱ አልመጣም። አንቺ ደግሞ ከዚህ ስሜት ውጪ እነ ተውጪ እኮ ነው አይደል? እንደ ቪዲዮ ላሰራሽ ያሰብኩት አውቃለሁ፣ ግን አይ፣ በዚህ ሰዓት ቪዲዮ ምናምን መስራት አይፈልግም፣ ደብሮኛል። ስለሆነ ደግሞ አንተ ማለት ፈታ አደርግሻለሁ ምናምን ብለን አይደል የጠራኸኝ። ስለዚህ ቪዲዮ በዚህ ሰዓት ሞክሪ ሞክሪ ባልሰራ ደስ ይለኛል። ለምን እንደ ምን ይሆናል ማለት ደብሮኛል ታውቃለህ፣ እና በዚህ ሰዓት ቪዲዮ ምናምን ተሰራ ያለሽ የማይቀር ነው ዝም ብለሽ በቃ ያለ ካጣሽ እንኳን በምታውቂው ዝም ብለሽ እንትን ትያለሽ ፈልጊኝ አስቢና ዝም ብለሽ አንድ ቪዲዮ አንድ ቪዲዮ አይጠፋም እርግጠኛ ነው ዝም ካልኩሽ እኮ እዛው ስሜት ውስጥ ልቀሪ ነው ስለዚህ አይሆንም እንደዚህ አይነት ነገር ታይ ከዛ ስሜት ልናወጣሽ ስንሞክር እሺ ብለሽ ተቀበይና አርግ የተባለሽ ነገር አድርጊ ዝም ብለሽ ስለዚህ አሁን እንትን በይ ዝም ብለሽ አንቺ በውስጥሽ የምታውቂው የለም እሺ በቃ

ቆንጆ አድርጌ ቀርጽሻለሁ እንደውም መጨረሻ ላይ ቪዲዮ ላይ እናስቀምጠዋለን። ይገባው ይሆን ወይ አይገባው ይሆን እናያለን። እሺ ተዘጋጀው፣ ጀምር እሺ ያው ፋሚሊዎቼ ያው ሀናን ዛሬ ከድብርቷ ለማስወጣት ያው በግድም ቢሆን ያው የአንድ አባ የሚገርም የሙዚቃ ቪዲዮ ቀርጫት አለው፣ ማለት ነው። ያው ግን እንዴት ነው እየረሳሽ ነው ወይስ እንዴት ነው? የሆነ ትንሽ ትንሽ ከዛን እያል ሲደጋገም ሲደጋገም ደግሞ ከነጭራሹ እርግጠኛ ትረሻዋለሽ ብዬ አስባለሁ። እና ደሞ አሁን ቦታ እንቀይራለን እንቀርጻለን። ያው ይህንን እድል ዛሬ በግድ ነው ያገኘሁት። ስለዚ ስለዚህ ያው ቦታ እንቀይራለን እዛ ጋር እንሄድና እዛ ጋር እንቀርጻለን። በዚህ ጋር ነው በዛ ጋር ጋር እንሄድና ያው ፋሚሊዎቼ፣ የዛሬ ቪዲዮአችን ካናጋ የነበረን ቆይታ ሃናን ከነበረችበት ዲፕሬሽን ወይም ደግሞ ካለችበት ጭንቀት ያው ለማስለቀቅ የነበረን ጥረት ያው ዛሬ ተሳክቶንላል። አልሰራም ብትልም በግድም ቢሆን አንድ ቪዲዮ ቀርጫታለሁ ማለት ነውና፣ እንዴ ነው ደስ አላልሽም? ግን ደስ ብሎኛል። ቤት ከመተኛቱ እንዴ ነው? ቤት ከመተኛትማ እዚህ መጥቶ ይሻላል። ራስሽን ፈታ ብታረጊ ጥሩ ነው። ያው ያ ልጅ ያደረገው ነገር የሚረሳ ነገር አይደለም። በአንድ ጊዜ ፈር ያደረገው ነገር ማለት ነው። ያው እንደዛም ቢሆን ግን እኛ ለማስረሳት እንሞክራለን። ያ ነገር እንዲጠፋ ያው የቻልነውን በሙሉ እናደርጋለን ማለት ነው። ያው ከዚህ በኋላ ካንቾ ጋራ ያው ከጎና ሆኜ ምንም ነገር ቢፈጠር ያው አብሬያት በመሆን ከአንቺ ጎን ያው ሁሌ አለው ማለት ነው። እና አብረን መንቀጠል ይሆናል። ፋሚሊዎች እንግዲህ ለዚህ ዩቲብ ቻናል አዲስ የሆናችሁ ሰዎች ካላችሁ ደግሞ ያው ዩቲብ ቻናሌን ሰብስክራይ ማድረጋችሁን እንዳረሱ፣ እንዲሁም ደግሞ እንደዚህ አይነት ቪዲዮዎች አሁን ቀጣይ ሌሎች ቪዲዮዎችን የምንሰራለን፣ ለሀኒቾ ዩቲብ ቻናል እንከፍታለን ማለት ነው። በቀጣይ ሰብስክራይብ በማድረግ የደውል ምልክቷን በመጫን እንደዚህ አይነት ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ያው ሁልጊዜም ይሄንን ዩቱብ ቻናል ሰብስክራይብ አድርጉ። ሀኒቾ ጎን ሁላችንም እንቁም እንላችኋለን። ምክንያቱም ያው ዛሬ እሷ ስትጎዳ እናንተ ናችሁ ከጎን መቆም ያለባችሁ። ለዛ ዛሬ እናንተ ከጎኗ መሆኗን ካየን ያው ለቀጣይ ደግሞ በራሷ ራሷን ችላ እንድትመጣ በዩቱብ ቻናል ብቅ እንላለን ማለት ነው። ያው ለማንኛውም በጣም እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ድረስ ባይ ቻው።